ዘር ማንዘር እየወረደ የናንተን ነገር አንቆ ይዘዋል። አዎ፣ እውነቴን ነው። ያለሽ ታደለን ታውቂያለሽ። አባቴ ነው መስከረም እኔ ነኝ። መንፈሴ ላይ ምን አያለው? ከአንገት በላይ ሊይዘው ሊያቆመው የወጣ አደገኛ መንፈስ ነው ማለት ሊገላው የወጣ መንፈስ አለ። የዘር መንፈስ ነው። እግዚአብሔር እመታው አለ ይለኛል። አሜን። ምን ይሁንልሽ? ማልቱ ሲያደርግ እኔ በያላ ደሞ ጀደ ቀበኛ ነጀላ ጉበቴ ደፈቾ መርባዳ ውጭ ሀገር የጠፋብኝ አብት ነበር። እሱ ምንድን ነው የጠፋብሽ? ብሮም ብዙ ነገር ጠፍቷል። እና መመለስ ትፈልጋለሽ? አዎ፣ ቀላል ነው። እኔ አሁን የአንቺ ነገር በሙሉ የተበላሸበት ስፍራ አላሳይሽ። መንፈሳዊው አለም ላይ ዘራችሁ ላይ ትልቅ ችግር አለ። ክፉ መንፈስ ነው የሚያመልኩት እነዚህ ሰዎች። ከዘር ማንዘር እየወረደ የእናንተን ነገር አንቆ ይዘዋል። እውነት ነው። ታደለን ታውቂያለሽ መስከረም እኔ ነኝ መስከረም አንቺ ነሽ ስሚ ምን አያለው መሰለሽ እግዚአብሔር እንዲህ እያለኝ ነው በላት ከዚህ ቀን በኋላ የእግዚአብሔር ሀይል አንቺ ላይ ይመጣል በሮችሽ ሁሉ ይስተካከላሉ መንገድሽ ሁሉ ይቀናል አዲስ አዲስና እንግዳ ነገር እግዚአብሔር በህይወትሽ ላይ ያረጋል አሜን ቻው ምን አያለው። በመንፈሴ ምን አያለው፣ የሆነ ቤት ጀምሮ መጨረስ አቅቶት በጣም በዚህ ጉዳይ ላይ ጭንቅ ውስጥ ያለ ሰው አያለው። ሊሸጠው ነው እና በልሽ። መጨረስ ነው የምትፈልገው አግኝቻለሁ። በስንድ ጊዜ ይለቅ፣ ዘንድሮ ይለቅ። እጅን አንሳ። እግዚአብሔር በር ከፋች ነው። አሜን። አለቀ። አሜን። አለቀ ማለት አለቀ። አሜን። ቻው። ምንድን ነው ያንተ ቤት? ጀምረ እንትን አላልኩም። ቤቱ ሽጠን መጣ እዚህም ገዛ እዚህም ብትገዛም አትኖርበትም ነበረ። ያለቀ ኢን ጂሰስ ኔም። አሁን እሱ ቆሞ ነው አይደለም በሰላም የምታዩት። እኔ ደግሞ ሌላ እንደ እሱን ቆሞ አይደለም ተኝቶ አየዋለሁ። መንፈስ ዓለም ላይ ጠላት በትልቅ ችግር ውስጥ ሲያስገባውና ሊገለው የወጣ መንፈስ አለ። የዘር መንፈስ ነው። እግዚአብሔር እመቷ አለው ይለኛል። ቢኮስ መንፈሴ ላይ ምን ያለው ከአንገት ቆመው የወጣ አደገኛ መንፈስ ነው ማየው። እስኪ ጩሁና ተመታ በለኛ። እባክህን ይኸውልህ፣ ወንድሜ ምልክት እንዲሆን ዋቁማን አየሁት። አት ተፈውሳል። አሜን። እየተከታተለ ያለ መንፈስ ነው ይሄ። ተመቷል። የቤቱ ጉዳይ አልቋል። አሜን። ቻው። እናና መስክር